የኢትዮጵያን ብልጽግና ለማረጋገጥ የሁሉንም ኢትዮጵያዊ ትጋት ልፋትና ድካም የሚጠይቅ ጉዳይ ነው ሲሉ ጠቅላይ ሚኒስቴር አብይ አህመድ ገለጹ። ጠቅላይ ሚኒስቴር አብይ አህመድ በሶፍ ኡመር ወግ ከቀድሞና በስራ ላይ ካሉ አመራሮች ጋር ውይይት አድርገዋል። ጠቅላይ ሚኒስቴር አብይ አህመድ ሀገር በአንድ ትውልድ አትሰራም፣ እንደ ትውልድ አንድ ትውልድ ጀምሮ የሚጨርሰው ጉዳይ አይደለምም ብለዋል። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው ያሉት ጠቅላይ ሚኒስቴሩ ትውልዶች የትላንትና ማንነታቸው የዛሬ እና የነገ መጻኢ ጊዜ የጋራ ውጤት ናቸው ሲሉም ገልጸዋል። በዚህም የትውልድ ቅብብሎች ውስጥ ሀገር ትገነባለች ያሉት ጠቅላይ ሚኒስቴሩ ሁሉም በሚኖሩበት ዘመን ውስጥ ለሀገሩ መልካም ከመመኘት ባለፈ መልፋት መድከምና መስራት እንዳለበትም አመላክተዋል። ያለ ድካምና ልፋት ሰላምና ብልጽግና አይመጣም፣ ፍሬም ልታይ አይችልም ሲሉም ጠቅላይ ሚኒስቴሩ ተደምጠዋል። ሁሉም ኢትዮጵያዊ የምናልመውን ብልጽግና ለማምጣት በላቀ ትጋት ሊሰራ እንደሚገባም አሳስበዋል። ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲልም አስታውቋል። በዚህም ያሉትን የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር፣ እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ መጽደቁንና መመሪያው ላይ እየተሰራ ነውም ተብሏል። ቤንዚልን መጠቀም ከፍተኛ መጠን ያለው ካርቦን ሞኖክሳይድና ናይትሮጅን ኦክሳይዶችን እንደሚፈጠር በመግለጽ የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ በማስገባት ለእነዚህ ችግሮች መፍትሄ እንደማበጀት ይቆጠራል ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴር ደኤታ አቶ ባርኦ ሀሰን ተናግረዋል። በዚህም ሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነጻ እንዲሆኑ መደረጉንም አንስተዋል። ሚኒስቴር ዴታው አክለውም አሁን ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ብለው ያሉትን የነዳጅ ተሽከርካሪዎችም ወደ ኤሌክትሪክ ለመቀየር፣ እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ መጽደቁንና መመሪያ ላይ እየተሰራ እንደሆነም ገልጸዋል። ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግስት ሁለንተናዊ ድጋፍ ያደርጋል ሲሉም ተደምጠዋል። በቴክኒክና ሙያ ዘርፍ እንደ ሀገር ለመጀመሪያ ጊዜ በዶክትሬት ዲግሪ ደረጃ ስልጠና መሰጠት ተጀመረ። በቴክኒክና ሙያ ዘርፍ እንደ ሀገር ለመጀመሪያ ጊዜ በደረጃ ስምንት ወይም በዶክትሬት ዲግሪ ደረጃ ስልጠና መሰጠት መጀመሩን የስራና ክሎት ሚኒስቴር አስታውቋል። በተዘጋጀው የመቁረጫ ነጥብ መሰረት በ2018 ዓ ም የትምህርት ዘመን 454106 ተማሪዎች የቴክኒክና ሙያ ዘርፉን ይቀላቀላሉ ተብሎ እንደሚጠበቅም ተገልጿል። የስራና ክህሎት ሚኒስቴር የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ተቋማትን የመደበኛ ሰልጣኞች መግቢያ ነጥብን አስመልክቶ ባዘጋጀው ጋዜጣዊ መግለጫ ላይ በቴክኒክና ሙያ ዘርፍ እንደ ሀገር ለመጀመሪያ ጊዜ በዶክትሬት ዲግሪ ደረጃ ስልጠና መሰጠት መጀመሩንም አስታውቋል። ይህም ዘርፉን ለወጣቶች ምቹና ሳቢ እንዲሆን ከማድረግ ባሻገር ለሙያ ስልጠና ፍላጎቱን ተሰጥቶ ላላቸው ዜጎች በመረጡት የሙያ መስክ ከጀማሪ ሙያተኛ እስከ ከፍተኛ ሙያተኛ የመሆን እድሉን የሚፈጥር መሆኑንም ሚኒስቴሩ ገልጿል። በዘንድሮ የ2018 ዓ ም የትምህርት ዘመን በተዘጋጀው የመቁረጫ ነጥብ መሰረት 106 ተማሪዎች የቴክኒክና ሙያ ዘርፉን ይቀላቀላሉ ተብሎ እንደሚጠበቅም ትርታ ከስራና ክህሎት ሚኒስቴር መግለጫ ላይ ተመልክቷል። በዚህም ዓመት የተዘጋጀው መቁረጫ ነጥብ የ2017 ዓ ም የ12ኛ ክፍል ማጠቃለያ ፈተና የተፈተኑ ተማሪዎችን ታሳቢ ተደርጎ የተሰላ መሆኑንም መግለጫው ጠቁሟል። የ2017 የትምህርት ዘመን ማጠቃለያ ፈተና ከወሰዱ 585882 የ 12ተኛ ክፍል ተማሪዎች መካከል 536958 ወይም 91.6 በመቶቹ ፈተናውን አለማለፋቸውን ትምህርት ሚኒስቴር መግለጹ ይታወሳል። አድማጮች እስካሁን ስትከታተሉ የነበረው ትርታ 600 ከተዘጋጀው የሀገር ውስጥ ዜናዎች ነበረ። አሁን ደግሞ በዝርዝር የተመለከትነውን ጉዳይ እናያለን። የኢትዮጵያ መገናኛ ብዙሀን ባለሙያዎች ሴቶች ማህበር ጋዜጠኞቹ የአእምሮ ጤና ለመጠበቅ የተለያዩ ድጋፎችን እያደረገ መሆኑን ተገልጿል። ዝርዝር ዜናውን ያዘጋጀችልን ባልደረባችን ብርቱካን ዋልተንጉስ ናት። እሱን ተከታትለን ተመልሰን እንገናኛለን። የኢትዮጵያ መገናኛ ብዙሀን ባለሙያ ሴቶች ማህበር የጋዜጠኞችን የአእምሮ ጤና ችግርን ለመቀነስ እየሰራ መሆኑን ገለጸ። የዓለም ጤና ድርጅት ባወጣው አዲስ መረጃ መሰረት ከአንድ ቢሊየን በላይ ሰዎች በአእምሮ ጤና መታወክ እየኖሩ ሲሆን እንደ ጭንቀትና ድብርት ያሉ ሁኔታዎች በሰውና በኢኮኖሚ ላይ ከፍተኛ ጉዳት እያደረሱ ነው። ብዙ ሀገሮች የአእምሮ ጤና ፖሊሲዎችንና ፕሮግራሞቻቸውን ሲያጠናክሩ፣ የሰዎችን አእምሮ ጤንነት ለመጠበቅና አገልግሎቶችን ለማሳደግ ትልቅ መዋለ ነዋይና ተግባር ያስፈልጋል። ከዚህም ጋር ተያይዞ አስቀድሞ የጋዜጠኞችን የአእምሮ ጤና ለመጠበቅ ለባለሙያዎች አስቀድመው ድጋፍ ከሚያደርጉ ተቋማት መካከል የኢትዮጵያ መገናኛ ብዙሀን ባለሙያ ሴቶች ማህበር ስራ አስፈጻሚ የሆኑት መሰረት ከበደ ተናግረዋል። ባለሙያዎች የራሳቸውንም ጤና ሳይጎዱ የሌሎችንም የመረጃ ምንጮች ጤና በስራ ሂደታቸው ሳይጎዱ ስራቸውን ለመስራት የሚያስችሏቸውን አቅም እንዲፈጠርላቸው የሚረዱ ስልጠናዎችን እየሰጠን ነው። እንግዲህ ስራን በአግባቡ ለመስራት የራስም ጤና አስፈላጊ ነው እና በመጀመሪያ ደረጃ የአእምሮ ጤና ምን ማለት ነው? ጤናው ሲዛባ ምን ምን አይነት ምልክቶች ያሳያል። የአእምሮ ጤናን ደግሞ ለመጠበቅ ምንድን ነው መደረግ ያለባቸው? ቀለል ካሉት በራስ ከሚሰሩ የአካል እንቅስቃሴ ዘዴዎች ጀምሮ እስከ ሕክምና ባለሙያዎች ጋር በመገናኘት ጤናን መጠበቅ፣ ትንሽም በሚታወክበት ጊዜ የበለጠ ስር ሰዶ ችግር ከመሆኑ በፊት እንዴት መከላከል እንደሚቻል የሚያሳዩ ስልጠናዎችን እንሰጣለን። ከስልጠናው በተጨማሪ ደግሞ ከህክምና ባለሙያዎችም ጋር እናገናኛቸዋለን። እንግዲህ ስልጠናዎቹ በሚሰጡበት ጊዜ ባለሙያዎቹ ጋዜጠኞቹ አንዳንድ ራሳቸው ላይ የሚያዩዋቸው ችግሮችም ካሉ የባሰ የተባባሰ ነው ብለውም ባያስቡ፣ ቆይ እስቲ ጤናዬን አተኩሬ መጠበቅ አለብኝ ብለው የሚያስቡም ካሉ፣ ችግሮች አሉብንም የሚሉ ካሉ ህክምና ባለሙያዎቹ ጋር ቀርበው ጤንነታቸውን ሊጠብቁ የሚያስችሉባቸው መንገዶች ላይ በደንብ እንዲነጋገሩ እድሉን እናመቻቻለን ከዚህ በተጨማሪም ውይይቶች እንግዲህ እርስ በርስ መደጋገፉ አንዳንድ ጊዜ ጉዳዮቻችን ችግሮቻችን የጋራ ይሆናሉ ምክንያቱም በአንድ የሙያ መስክ ላይ ስላለ ምንሄድባቸው ሄድባቸው የምናገኛቸው መረጃዎች ምንሰበስባቸው መረጃዎች የስራ ሂደቱን በራሱ አእምሮ ላይ ጫና የመፍጠር ሁኔታ ስለሚፈጥር ስለሚኖረው ያንን ለመቀነስ በጋራ ውይይቶችም እናደርጋለን። ጉዳዩ የጋራ ነው። ጥልቀቱ ሊለያይ ቢችልም የአስቸጋሪነቱ የችግሩ ጫና ስፋቱና ጥልቀቱ የተለያየ ቢሆንም ግን ችግሮቹ ስላሉ በአጭሩም ለመግጨት እርስ በርስም ደግሞ አንዳችን ለአንዳችን ጉዳዩን እያነሳን ስንነጋገር፣ ውይይቶችን እያካሄድን በዚህ መልኩ ነው እንግዲህ ባለሙያዎች፣ ሴት ጋዜጠኞች የአእምሮ ጤናቸውን እየጠበቁ ስራዎቻቸውን በአግባቡ እንዲሰሩ የምናግዘው። እንደ ስራ አስፈጻሚዋ ገለጻ ከሆነ የመገናኛ ብዙኃን ባለሙያዎች የአእምሮ ጤና ችግር በሚገጥማቸው ጊዜ የሕክምና ባለሙያዎች ጋር በማገናኘት እና በስልጠናዎች ባለሙያዎች የአእምሮ ጤናቸውን እንዲጠብቁ እየተሰራ እንደሚገኝ ገልጸዋል። አክለውም ማህበሩ ለሚሰጠው አገልግሎት ተጠቃሚ መሆን እንደሚቻልም አብራርተዋል። አብራችሁን ስላላችሁ እጅግ እናመሰግናለን አድማጮቻችን። አሁን ደግሞ ከውጭ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አፍሪካዊ ጉዳዮችን ስናስቀድም ሱዳንን እናገኛለን። በሱዳን የፈጣን ድጋፍ ሰጪ አሬሴፍ ድሮን የካርቱም አየር መንገድ መመታቱ ተገለጸ። ከሱዳን ወታደራዊ ክንፍ ጋር ጦርነት ላይ የሚገኘው የፈጣን ድጋፍ ሰጪ አሬሴፍ የካርቱም ዓለም አቀፍ አውሮፕላንን ማረፊያን ጨምሮ የሀገሪቱ ዋና ዋና የትርታ አድማጮች የፈጣን ድጋፍ ሰጪ አርሴፍ የካርቱም ዓለም አቀፍ አውሮፕላንን ማረፊያ ጨምሮ የሀገሪቱ ዋና ዋና የኃይል ምንጮችን ኢላማ ማድረጉ ተናግሯል ሲል የሀገሪቱ መገናኛ ብዙኃንን ዋቢ በማድረግ አናዶሉ ዘግቧል። የሀገሪቱ ሲቪል አቪሽን ባለስልጣን እንዳስታወቀው የካርቱም ዓለም አቀፍ አውሮፕላን ማረፊያ በረራዎችን በግጭቱ ሳቢያ እንደሚያራዝም የጠቀሰ ሲሆን ጥቃቱ አየር መንገዱ ደግሞ ስራ የሚጀምርበትን አጋጣሚ ሆን ብሎ ለመረበሽ እየተደረገ ነውም ብሏል። ጥቃቱን አስመልክቶ የአር ኤስ ኤፍ ኃይሎች ምንም አይነት ምላሽ አልሰጡም። ይህንን መረጃ ደርሰን አናዶሉ ነው ግብጽ ጋዛን መልሶ መገንባት ላይ ያተኮረ ዓለም አቀፍ ጉባኤን በመጪው ህዳር ወር ላይ እንደምታስተናግድ ፕሬዚዳንት አብዱልፈታህ አልሲሲ አስታውቀዋል። ጉባኤው ዓለም አቀፍ ድርጅቶች፣ ለጋሽ ሀገሮችና ቀጠናዊ አጋሮች በአንድ ላይ የሚገኙበትና ጋዛን መልሶ ለመገንባት የሚያስችል ድጋፍን ለማስተባበር የሚያስችል እንደሆነም ገልጸዋል። ይህ ጉባኤም እንደ አረብ ሊግና የፊልስጤም መንግስትን ጨምሮ ጠንካራ ድርጅቶች ጋር በትብብር የሚዘጋጅ መሆኑን የግብፁ ፕሬዝዳንት አልሲሲ መናገራቸው ኒው አረብስ ጋዜጣ ዘግቧል። የተባበሩት አገሮች ዩናይትድ ኔሽንስ ቀደም ሲል ባወጣው መረጃ ላይ በእስራኤል ሐማስ ጦርነት ወደ ወደመችው ጋዛን መልሶ ለመገንባት 70 ቢሊዮን ዶላር ያህል ያስፈልጋል ሲሉም ተደምጠዋል። የቀድሞ የፈረንሳይ ፕሬዚዳንት ኒኮላስ ሳርኮዚ ዘብጥያ ወረዱ። ሳርኮዚ ከቀድሞ የሊቢያ መሪ ሙአመር ጋራፊ ለምርጫ ዘመቻው የገንዘብ ስጦታ መቀበል ክስ ተመስርቶባቸው ባለፈው ወር የአምስት አመት እስራት እንደተፈረደባቸው ይታወሳል። በዚህም ዘብጥያ የወረዱት የመጀመሪያው የፈረንሳይ የቀድሞ ፕሬዚዳንትም ሆነዋል። ፈረንሳይ እንደ ኤሮፓውያን አቆጣጠር ከ2007 እስከ 2012 በፕሬዝዳንትነት የመሩት ሳርኮዚ የእስር ቤት ቆይታቸው ላሳንቲ በተባለ ማረፊያ ቤት ለማሳለፍ ዛሬ ማለዳ መጓዛቸውም ታውቋል። የሰባ ዓመቱ ሳርኮዚ የቀረበባቸውን ክስ ሲያስተባብሉ የቆዩ ሲሆን ዛሬ ወደ ማረሚያ ቤት ከመሄዳቸው በፊት በኤክስ ገጻቸው ባሰፈሩት መልእክት በፍጹም በማይናወጥ ጥንካሬ ለፈረንሳይ ሕዝብ የምናገረው ነገር ቢኖር እስር ቤት የሚቆለፍበት ሰው የቀድሞ ፕሬዝዳንት ላይ አይደለም፣ ንጹሕ ሰው እንጂ ብለዋል። በመጨረሻም የዩክሬኑ ፕሬዚዳንት ቮሎዲመር ሴሌንስኪ ጥሪ የሚቀርብላቸው ከሆነ ከዶናልድ ትራምፕ እና ከቪላዲሚር ፑቲን ባቀዱት የሃንጋሪው ስብሰባ ላይ ለመገኘት ፍቃደኛ መሆናቸውን ገለጹ። የአሜሪካና ሩሲያ ፕሬዝዳንቶች በስልክ ከተወያዩ በኋላ በሰጡት መግለጫ በቀጣዮቹ ጥቂት ሳምንታት በሃንጋሪ ቡዳፔስት ተገናኝተው በዩክሬን ጦርነት በሚያበቃበት ጉዳይ ላይ ለመምከርም ወስነዋል። ይህንን ተከትሎ ዘለንስኪ ለጋዜጠኞች በሰጡት አስተያየት በየትኛውም መንገድ ጦርነት በሚያበቃበት ሁኔታ ለመነጋገር ከተጋበዝኩ ፈቃደኛ እንደሆኑም ተናግረዋል። በቡዳፔስት ይካሄዳል በተባለው ስብሰባ ላይ ዘለንስኪ ይገኙ እንደሆነ የተጠየቁት ትራምፕ በበኩላቸው ስብሰባው ለሁሉም ወገን የተመቸ እንዲሆን ነው የሚፈለገው ሲሉም መልስ ሰጥተዋል። አድማጮች ከሀገር ውስጥና ከውጭ የተመራረጡ ዜናዎችን የሰማንበት ትርታ ስድስት ዜሮ ዜሮችን አሁንም እንደቀጠለ ነው። በመቀጠል የምናልፈው ደግሞ ወደ ቢዝነስ ዜናዎቻችን ይሆናል። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ አቅዳለች ሲሉ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በረዋ ሀሰን የኤሌክትሪክ ተሽከርካሪን በተመለከተ ለጋዜጣ ፕላስ በሰጡት ማብራሪያ ከ10 ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ ሲሉም ተደምጠዋል። 115000 የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ አሉ ያሉት አቶ በርኦ ይህንን በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ ይሸፍናልም ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱንም ጠቅሰው ወደ ኢትዮጵያ የሚጋቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱንም ተናግረዋል። ወደ ሁመራ ከተማ ዳግም የመንገደኞች የበረራ አገልግሎት ሊጀመር መሆኑን የኢትዮጵያ አየር መንገድ አስታውቋል። የበረራ አገልግሎቱን በሳምንት ሁለት ጊዜ እንደሚሆን አየር መንገዱ በማህበራዊ ትስስር ገጹ ያስታወቀ ሲሆን አየር መንገዱ 23 የአገር ውስጥና 145 ዓለም አቀፍ በሆኑ መዳረሻዎች የበረራ አገልግሎት እየሰጠም ይገኛል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ጥረት ሩሲያ ሙሉ ድጋፍ እንደምትሰጥ ገልጻለች። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ከሩሲያ ኢኮኖሚ ልማት ሚኒስቴር ሞክሲሜ ጋር በሁለትዮሽ ሀገራዊ ጉዳዮች ላይ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን አድማስ ሰፊና የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይም መክረዋል። በዚህ ወቅትም የኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሩሲያ ሙሉ ድጋፍ እንደምትሰጥ ሚኒስቴር ማክሲሞኒ አረጋግጧል። በተመሳሳይ ከሩሲያ አቶሚክ ኤጀንሲና ሌሎች ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን ትብብር ማጠናከር በሚያስችል አግባብ ላይም ተወያይተዋል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ይፋዊ ትስስር የስራ ጉብኝት ለማድረግም ሞስኮ ገብተዋል። ከውጭ ከአሜሪካ ጋር ባለው የንግድ ውዝግብ የተነሳ የቻይና ኢኮኖሚ እድገት አዝጋሚ ሆኗል ተባለ። በንብረት ገቢያው ላይ ያሉ ችግሮችን በመቀጠላቸውና አሜሪካ ጋር የንግድ ውዝግብ በመፈጠሩ የቻይና ኢኮኖሚ እድገት በሶስት ወራት ውስጥ እስከ ሴፕቴምበር መጨረሻ ድረስ ተቀዛቅዟልም ተብሏል። በዓለም የሁለተኛ ትልቁ ኢኮኖሚ ባለቤት የሆነችው ቻይና እንደ ኤሮፓውያን አቆጣጠር በ2024 ከተመሳሳይ ጊዜ ጋር ሲነጻጸር ቅናሽ የታየበት የአራት ነጥብ ስምንት በመቶ እድገት ተመዝግቧል። አንድ ዓመት ውስጥ በጣም ደካማው መሆኑንም መረጃዎች ያሳያሉ። በመጨረሻም በባንግላዴሽ አውሮፕላን ማረፊያ በደረሰ የእሳት አደጋ አንድ ቢሊዮን ዶላር የሚገመት ጉዳትም መድረሱ ታወቀ በአውሮፕላን ማረፊያ ጉዳት በደረሰበት የሎጂስቲክስ ማዕከል ጨርቆች የመድኃኒቶች ኬሚካሎችና ሌሎች እቃዎች ተከማችተው የነበረ ሲሆን አልባሳትና ጥሬ እቃዎች ላይ ከባድ ጉዳት መድረሱም ተገልጿል። 27 ሰዓታት በፈጀው የእሳት ቃጠሎን የማጥፋት ሂደት 35 ሰዎች ላይ ጉዳት የደረሰ ሲሆን በአደጋው ምክንያት በረራዎች ለጊዜ መቋረጣቸውም ነው የተገለጸው። የእሳትና አደጋውን መንስኤ ለማጣራት ምርመራ እየተከናወነ ሲሆን አደጋው በቀጣይ የንግድ እንቅስቃሴዎችን ሊጎዳ እንደሚችል የሀገሪቱን የአልባሳት አምራቾችና ላኪዎች ማህበር ጠቅሶ ቢቢሲ ዘግቧል። አድማጮች ከሀገር ውስጥና ከውጭ የተወጣጡ የቢዝነስ መረጃዎችን የሰማችሁባት የሰማችኋቸውን ይመስሉ ነበር።